እቺን ማሽን በሰዓት 10 ኪሎ ግራም ፕሮሰስ ማድረግ ትችላለች። የለውዝ መጭመቂያ ማሽን ይባላል ወይም የለውዝ ቂቤ መስሪያ ማሽን። ማርኬቱ ሰፊ ነው። አጠቃቀሙ በጣም ቀላል ነው። ይሄ ማሽን ደግሞ ለየት የሚያደርጉት ከዚህ ቀደም ከመጡት ሁሊንግና ሂቲንግ ሲስተም አንድ ላይ የተገጠመለት ሰዎች ቤታቸውን ላድርገው እንዲጠቀሙ ማድረግ የሚችሉበት ነው። ለውዝ ብቻ ሳይሆን ሰሊጥ ምናምን ቂቤ መስራት ለሚፈልጉ ሰዎች ቂቤ ይሰራል። እንደምታየ ቦታ ማይፈጭም አነስተኛ የቤት ቁጣሪ ነው የሚጠቀመው። ምን ማለት ተረፈ ምርት የለው። የተቆላ አንድ ኪሎ ይዘህ መጥተህ እዚህ ብትሰጠው ግባትህን የምታገኘው አንድ ኪሎ ነው። ልማት መንደር በሆነችው ሳርቤት ቤት ሶስት ሳይቶቻችን ላመለጣችሁ ውድ ደንበኞቻችን ሌላ እድል ይዘንሉ መተናል። አምስት ነጥብ ሰባት ሚሊዮን ብር ጠቅላላ ክፍያ ባለሁለት መኝታ የመኖሪያ አፓርትመንት እንዲሁም በገላን ኮንዶሚኒየም ከሁለት ነጥብ አምስት ሚሊዮን ብር ጠቅላላ ክፍያ ጀምሮ የንግድ ሱቆችን ይዘንላችሁ መተናል። ቀድሞ ለሚመጡ አስር ደንበኞቻችን ልዩ ቅናሽ አለን። ቴምር ፕሮፐርቲስ የህልሞ ማረፊያ። ሰላም ጤና ይስጥልን። የተወዳችሁ የተከበራችሁ ቤተሰቦቻችን፣ ዛሬ በለውዝ መጭመቂያ ማሽን ዙሪያ ቅኝታችንን ልናደርግ በሶማሌ ተራ ኑዶ ህንፃ ተገኝተናል። ይህንን ማሽን እንግዲህ ለመግዛት ሀሳባችሁ ከሆነ በዚህ ማሽን ዙሪያ ያለውን ሙሉ መረጃ ለመቃኘት እዚህ ቤት ተገኝተናል። ይህ መረጃ ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ ሲሆናችሁ፣ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ወደ እናንተ የሚያደርሰውን ቻናላችንን ተቀላቀሉ። ብዙ ታተርፉበት አላችሁ። ፕሮግራሙን ወደ እናንተ በማቅረብ እኔ መስቀሌ ጎበና፣ ካሜራማናችን እናውላብረናለ። አብራችሁ ቆዩ።

ሰላም ጤና ይስልኝ። ሰላም እንዴት ነሽ? አለ እንግዲህ ያው የተለያዩ የስራ ማስጀመሪያ ማሽነሪዎችን በመቃኘት እንታወቃለን። እናንተ ጋር በተደጋጋሚ መተን እነዚህ ማሽነሪዎች ለቤተሰቦቻችን ስናስቃኝ ነበረ። ዛሬ ደግሞ እቺን የለውዝ መጭመቂያ ማሽን ለመቃኘት ወደናል። እቺ ማሽን ሲንግል ፌስ ነች ወይ ስሪ ፌስ ነች፣ ወይ በሰዓት ምን ያህል ትጨምቃለች፣ ምንስ ምንስ ነው በዚህ ማሽን ሊሰራ የሚችለው፣ ከዚህ ማሽን ውጭ አንድ ሰው የለውዝ ቢዝነስ ሊጀምር ቢል ምን ምን ያስፈልገዋል፣ የስራውስ ሁኔታ በራሱ ምን ያህል አዋጭ ነው የሚለውን ነገር ነገር አንቺን ልንጠይቅ ወደድን። ራስሽን ከማስተዋወቅ ብትጀምሪ። ሰሜ መዲና ይባላል በጂነስ ማሽነሪ የሴልስ ባለሙያ ነኝ። እዚህ ፊትለፊታችን የምናየው ማሽን የለውዝ መጭመቂያ ማሽን ይባላል፣ ወይም የለውዝ ቂቤ መስሪያ ማሽን ማለት ነው። የለውዝ ቂቤ የምናውቀው ነው ማርኬት ላይ በደንብ ሱፐር ማርኬቶች፣ ሱቆች ላይ የምናገኛቸው እንትኖች ናቸው። አሁን አሁን ደግሞ ተሻሽሎ የመጡት እንደ ወፍጮ ቤት ሆነች ቦታ ትቀመጥና ማሽኗ ፍሬሽ ደግሞ እዛው ማግኘት የሚፈልጉ ሰዎች ማግኘት እንዲችሉ ተደርጎ ሰዎች እችን ማሽን ብቻ በመስራት ግብአቱ ቀጥታ ለውዝ ብቻ ስለሆነ ሌላ ምንም ነገር ስለሌለ ሰዎች ቤታቸውን ላደርገው እየመጡ እንዲጠቀሙ ማድረግ የሚችሉበት ነው። ለውዝ ቅቤ መስሪያ ነው። ለውዝ ብቻ ሳይሆን ሰሊጥ ምናምን ቅቤ መስራት ለሚፈልጉ ሰዎች ቅቤ ይሰራል ማለት ነው። እቺ ማሽን በሰዓት አስር ኪሎ ግራም ፕሮሰስ ማድረግ ትችላለች ማለት ነው። መጭመቅ ትችላለች እስከ 10 ኪሎ ግራም። በሲንግል ኖርማል ቆጣሪ ነው የምትሰራ። 220 ቮልት ነው፣ ኪሎ ዋታ 3 ኪሎ ዋት ነው ማለት ነው። በጣም ጥሩ። እንግዲህ ስለዚህ ማሽን በዚህ መልኩ ነግረሽና፣ ቢዝነሱም እንዳልችል ከሱፐር ማርኬት ወጥቶ በየሰፈሩ ሰው መስራት ጀምሯል። እና ምናልባት እዚህ ስራ ላይ እንደ ፈተና የሚታዩ ነገሮች ምን ምንድን ናቸው? ኦፖርቹኒቲዎች ውስጥ እንዴት ናቸው? ፈተና ብዬ የማስበው የለኝም። ለምን? ለውዝ ነው። ለውዝ ከሆነ ሀገራችን ላይ በደንብ የሚመረት ነው አለገቢያ እሱን ቆልተን ወደ እንትን ማምጣት ነው። ማርኬቱ ሰፊ ነው እንዳልኩ፣ ከቤት ጀምረህ በቤት ሰዎች እየመጡ ራስ ፈስታ ፍሬሹን ከማቅረብ ጀምረህ እስከ ሱቆች፣ ሱፐር ማርኬቶች ማከፋፈል የምትችልበት ነው። በዚህ ይጨምቃል። ከዚህ ቀጥሎ የሚሆነው ማሸጊያ ነው የሚሆነው ማለት ነው። እነዚህ ማሸጊያዎች የሚሆኑ ደግሞ ፋብሪካዎች አሉ፣ በደንብ በፕላስቲክ ማምረቻ ፋብሪካዎች አሉ። እነሱን ሄደው በመናገር በራሳቸው ስም እየለጠፉ ያው ማርኬቲንግ እስከሆነ ድረስ ራሴ ማስተዋወቅ ስለሆነ ገበያ ስታወጣው ለሱቆችም ሆነ ለእንትኖች ስም ያስፈልገናል። ስለዚህ ያንን ቀላሉ ማተሚያ ቤቶች ስቲከር በማስመረት በቀላሉ አምርተው አሽሎ ማስወጣት ሱቅ ሱፐርማርኬት ድረስ ከቤት ተጀምሮ ከፍሎ ማድረግ የሚችል ነው ማለት ነው ጥሩ ኦፖርቹኒቲ ያለው ከዛም አልፎ ደግሞ እየሰፋ ሴት እስከ ኤክስፖርት ስታንዳርድ ማድረግ ይችላሉ ማለት ነው እ እስኪ ይህንን ማሽን አጠቃቀሙ ለማያውቅ ሰው በምን አይነት መልኩ ነው ልተሳይ አጠቃቀሙ እንደምታየው ነው በጣም ቀላል ነው እዚች ጋር ናት ኦፕሬሽኑ ኦል ኦፍ አይነት ነገር ናት ማለት ነው እቺ እያሽከረከሩ መጠቀም ብቻ ነው ሌላ ምንም እንትን የለውም ግብአታቸውን አስተካክለም ያው ኦፕሬሽኑ እንትናችንን ማሽናችንን ሲሆን አጠቃቀሙን ማወቅ አሁን ለምሳሌ ዝም ብሎ ማሽኑ ራን እንዲያደርግ አለማድረግ እንትኑንም ደግሞ ይሄንን ራን ማድረግ ሳይጀምር ይሄ ግብአቱ ማድረጋችን ትንሽ ይጎዳዋል። ያንን ለማድረግ እንደዚህ እንደዚህ አይነት ይሄ ቀላል ያሉ ጥንቃቄዎች ማድረግ ነው እንጂ አጠቃቀሙን እንደምታየው ኦኖ ፋይናንስ ነገር ነው። እቺ ከሚፈልጉት አሁን እቺ ምናሽከረክራት በምንፈልጋት አሁን አጨባበቁ ፍሬው በደንብ ተደፍጥጦ እንዲወጣል ወይ ደግሞ ትንሽ ኮርስ እንዲኖረው ከፈለገ ምናምን እንደ እንትናችን ያው እንደ ሙያህና ሰው እንደሚፈልገው ሸከር ያለ እንዲ ሆን ከፈለገሽ አከሪ ያለ አድርገህ ውስጡ ፍሬዋ እንድትገኝ ከፈለግ ሁሉንም ደግሞ እንዲያጠፋልህም ከፈለግ እንደዛ እንትን እየቀያየር የምታስተካክለው ስንት ስቴፕን ያለው ማለት ነው። አንድ ሶስት አይነት እንትኖች አሉ። አንድ ዜሮ ሁለት ማለት ነው። በጣም ጥሩ። ስለዚህ ይሄ እዚህ ጋር የምናገኘው ሌቭል ለውዙ ምንጨምቅበት ደረጃ ነው፣ በሚፈልጉት ደረጃ እንዲያደርጉት ማለት ነው። እና እንደነገርኩ ቀላል ናት። በቤት ቁጣሪ መስራት የሚችለው ነው። በተለይ ደግሞ አሁን እንዳልኩ ሰው ከታሸገው እየመረጠ ያለው ቤት ላይ ፍሬሽ አድርጎ ለምን እዛው ላይ እራሱ ዞል ሊሆን ይሻላል። አንተ ማርሽ ነው ተጠቅመ እንደ መፍጨት መስራት ይሻለው ወይ ደግሞ ለውዙ እራሱ ጋር ፍሬሽ ይሆን እና እዛው እያዩት ምንም አይነት የማቆያ ምግብ ሳትጠቀም ፍሬሽኑ እያዩ ጨምቃ ለመስጠት በጣም ጥሩ ጥሩ አማራጭ ነው። አሁን በየአካባቢዎችን እየሰፋ ያለ ስራ ነው ማለት ነው። በጣም ጥሩ ይሄንን ማሽን እንግዲህ ያው የለውዝ መጭመቂያ ነው ብለን ነው እየገዛን ያለ ነው። እና ከለውዝ በተጨማሪ ሌላ ነገር መስራት ይችላል። ቅቤ ነው የሚሰራ። ቅቤ እንዳልኩህ ይኸው በመደፍጠጥ ነው ቅቤ ነው የሚያወጡት። ለውዝ ቅባት ደረጃው ይታወቃል። እንደዚ ክል ደግሞ ሰሊጥ አለ። ሰሊጥም እንደዚ ያገለግላል። ሰሊጥ ሀገራችን ላይ ብዙ አልተለመደም። ማርኬት፣ ሱፐር ማርኬቶች ምናምን እናገኛለን፣ ግን እኛም ማስለመድ የምንችለ ነው። ሰሊጥ ራሱ እንደ ለውዝ ቅቤ ተደርጎ ለቁርስ ምናምን መቅረብ የሚችል የተለያዩ እንትኖች ላይ መጠቀም፣ በተለይ ደግሞ የኩኪስ ምናምን አይነት ነገሮች ላይ የተለየ ጣዕም የሚሰጥ በጣም የተለ የተለመደ ነው በሌሎች ሀገሮች፣ ሀገራችን ላይ እየመጣ ያለ ነገር ነው። እንደዛ ሰሊጦችን ቅቤው መስራት ይችላል። በጣም ጥሩ። ስለዚህ የሰሊጥ አንደኛው ተጨማሪ ቢዝነስ ሊኖር ነው ማለት ነው። አሁን ሀገራችን ላይ ሰሊጥን አልለምድ ነው፣ ለውዝ የሚለው ሀገር ነው። ከዛ በተጨማሪ ግን ሰሊጥ ራሱ ራሱን የቻለ በጣም ጣሚ ያለው ደስ የሚል በተለይ ደግሞ ይሄ ኩኪሶች ላይ ጣዕም ያለው እንደ አዲስ ራሱ እንደ ማርኬት እንደ ግባት መጠቀም ይችላሉ ማለት ነው በጣም ጥሩ እንግዲህ ሌላ እዚህ ጋር ኮንትሮሉን አሳይተሽኛል ሌላ ደግሞ እዚህ ጋር ቁጥሮችን እያየው እነዚህ ቁጥሮች ምንድን ነው ማሳያቸው ምንደሚያሳዩት ይሄ ግሬዱን የምታስተካክልበት ማለት ነው ይሄም አንድ ግሬዱን የምናስተካክልበት በጣም ነው የምናስተካክልበት ይሄ ሰፋ ያለ ሲያቀብለው ደግሞ እንትን ይላል። ያው ግሬዱን ማስተካከያ ና ታች የምትሆኑ። ይሄ ማሽን ደግሞ ለየት የሚያደርገው ከዚህ ቀደም ከመጡት ኩሊንግ እና ሂቲንግ ሲስተም አንድ ላይ የተገጠመለት ነው ማለት ኩሊንግ፣ እና ሂቲንግ ሲስተም የምንለው በከፍተኛ ሙቀት ነው የሚሰራው። ያንን ደግሞ ያው ራሱ እያበረደ እዛው ጋር መልሶ እንትን እንዲል ከውሃ መስመር ጋር ትገጥሞ ና ራሱ ማብረድ ባለበት ሰዓት ላይ እያበረደ መስራት ባለበት ሳት ላይ ደግሞ እየሰራ እንትን የሚለው ለየት የሚያደርገው ይሄ ነው። በጣም ጥሩ። ቤት በኩል ነው ኩሊንጉን፣ ሂቲንጉን ምናምን ያለች ስላልገጠ ተገጠምናት ና በዚች አካባቢ ትገጠማለች። የውሃ መስመሯ የውሃ መስመሯን ገጥመን ከዛም በቃ አንተ ደግሞ ከውሃ መስመር ጋር ታገናኛዋል። ራሱን እንትን ይቆጣጠራል ማኩሊንጉንና ሂቲንጉ። በጣም ጥሩ። ምናልባት እንግዲህ ይህንን ማሽን በዚህ መልኩ ገልጸሽልናል። እዚህ ማሽን ላይ መጠቀስ አለበት የግድ ነው የምትይው ነገር ይኖራል? ምንም ልህ ነገር የለም። ይሄ ነው ማሽኑ። እንዳልኩ በቀላሉ ቤታችን ውስጥ አድርገን መጀመር የምንችለው ነው። ያው መፍጫ ማሽን እንደመግዛት ማለት ነው። ከዚህ ጀምረው ግን ከፍ አድርገው ደግሞ ከዚህ ይጀምራል በሱቁ ለፋብሪካዎች ለሱፐር ማርኬቶች ከማከፋፈል እስከ ኤክስፖርት ደረጃ ማደግ የሚችል ነው። ለውዝ አገራችን ላይ መፍት በደንብ የሚገኝ ነው። ለውዝም ሆነ ሰሊጥም የሚያስቸግረን ነገር የለም። ወደ ፕሮሰስ ማድረግ ነው። ፕሮሰስ እየተደረጉን ከምንቀበል ማሽኑ አብጠን ደግሞ እኛው ፕሮሰስ ማድረግ የተሻለ የቢዝነስ አማራጭ ነው። እንደዛ ነው። ማሽኑም ደግሞ ቀለል ያለ ነው ማለት ነው። እንደምታየው ቦታ ማይፈጅ፣ ሲቀጥልም አነስተኛ የቤት ቆጣሪ ነው የሚጠቀመው። የተሻለ አድርጓል ማለት ነው። እንግዲህ ስለ ማሽኑ በጥሩ አስረድተሽናል፣ ተረድተናል። ይሄን ማሽን ገዛው ልበል ኦልሬዲ ቢዝነስ ለመስራት ሆነ ምገዛው፣ የዚህ ማሽን ስራው ሊያዋጣኝ ይገባል። እና ይህንን ማሽን ይዤ ለውዝ ልጨምቅ ቢጀምር አንድ ኪሎግራም ለውዝ ቢጨምር ምን ያህል ነው የሚወጣል? ለውዝ ቢዝነስ ለየት የሚያደርገው ምንድነው? አካባቢያችን ላይ ይኖራል። በየአካባቢያችን ዋጋው እንደ እንትናቸው ይለያል። እንደ አካባቢያቸው፣ እንደየሰፈሩ፣ እንደ ሁኔታው ይለያል። ግን አሁን ይሄ ምንድነው፣ ምንም አይነት ተረፈ ምርት የለ። የተቆላ አንድ ኪሎ ይዘህ ምትህ እዚህ ብትሰጠው ግባትህን የምታገኘው አንድ ኪሎ ነው ማለት ነው። ያ ደግሞ አንደኛ ወጪህና ገቢህን እንድትለይ ይረዳል ማለት ነው። ለምን አንድ ኪሎ አንድ ኪሎ የምትቀበል ከሆነ እንትን የለው። ዋናው ማሽኑ ምንድነው፣ መገልበጥ ነው በቃ። ጠጣሬ የነበረው ያቺ እንትን የነበረችው ወደ ቂቤ የሚቀየር ነው ማለት ነው። ስለዚህ አንድ ኪሎ ሰጠነው አንድ ኪሎ ግብአት እናገኛለን። ከማርኬታችን አንፃር ራሳችንን ካልኩሌት ማድረግ እንችላለን። የተለየ ፕሮሰስ አይኖረም ማለት ነው። ስለዚህ ተረፈ ምርት የለው። ራሱን ነው የምንቀበለው፣ የተቆላው የምንጠቀመው፣ የተቆላውን ቀጥታ ራሱን እናገኛለን ማለት ነው። ማሽናችን ያግዘናል። ያንን ምን ልበለ፣ የድንጋይ ወፍጮ እንዴት የምናደርገው ራሱ መጨፍለቅ፣ ልክ እንደዚያ ይሄ ሞተሩ እዚህ ጋር በዘመናዊ መጠቅና መጨፍለቃ እየጨፈለቀልን ነው የሚያወጣው። ስለዚህ ራሱ አንድ ኪሎ ሰጥተው አንድ ኪሎ ግብአት ነው የምታገኘው። ያ ደግሞ ገበያ እንድትለይ ያደርጋል። ገቢና ወጪህም በግልጽ እንድታቀው ያደርግሃል። ማለት በጣም ጥሩ። ይህንን ማሽን በምን ያህል ብር ነው የምናገኘው? እሺ፣ ደንበኞቻችን መጥቶ ይህን ማሽን አሁን ላይ ባለው ዋጋ ማግኘት የሚችሉ 340 ሺ ነው 340 ሺ። እሺ፣ በምን አይነት አማራ ያገኟቸው ይችላሉ? ስልክ ቁጥር አድራሻቸውን። አድራሻችን ሱማሌ ተረ ከተክለ ሃይማኖት አደባባይ ወደ ፒያሳ የሚወስደው መንገድ ኑዶ ገበያ ማዕከል ግራንድ ላይ ያገኙናል። ስልክ ቁጥራችን 0913 ወይም ደግሞ ላይ ቢደውሉ ማግኘት ይችላሉ ማለት ነው የዲፕሎማት መንደር በሆነችው ሳር ቤት ሶስት ሳይቶቻችን ላመለጣችሁ ውድ ደንበኞቻችን ሌላ ዕድል ይዘንልዎ መተናል። አምስት ነጥብ ሰባት ሚሊዮን ብር ጠቅላላ ክፍያ ባለሁለት መኝታ የመኖሪያ አፓርትመንት እንዲሁም በገላን ኮንዶሚኒየም ከሁለት ነጥብ አምስት ሚሊዮን ብር ጠቅላላ ክፍያ ጀምሮ የንግድ ሱቆችን ይዘንላችሁ መተናል። ቀድሞ ለሚመጡ አስር ደንበኞቻችን ልዩ ቅናሽ አለን። ቴምር ፕሮፐርቲስ የህልሞ ማረፊያ እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ይህንን የለውዝ መጭመቂያ ማሽን ለመቃኘት ችለናል። ይህንን ማሽን ስንቃኝ አንደኛ በስሪፌዝ መስራቱን ለመረዳት ችለናል። ሁለተኛ ነገር ደግሞ ይህንን ማሽን ይዛችሁ በጣም ትንሽዬ ቦታ ላይ የራሳችሁን ፍሬሽ የሆነ የለውዝ ቅቤ መጭመቅ ትችላላችሁ። ከዚህ ማሽን ጋር ተያይዞ እንደ ቢዝነስ ስጋት ሊፈጥርባችሁ ይችላል ተብሎ የታሰበ ምንም ነገር የለም። ምናልባት እናንተ የማታውቁት ነገር ሊኖር ይችላል ተብሎ የሚታሰበው ይህንን ለውዝ ጨምቃችሁ በምንናሽ እንፈልጋለን የሚለው ነው። እሱንም ደግሞ አምራች ፋብሪካዎች በአቅራቢያችን ስላሉ እነሱን ከዛ ሄዳችሁ መግዛት ስለምችሉ ፓኬጂንግ ችግር አይኖርባችሁም ማለት ነው። ይህን የመሰለ ፕሮግራም እንግዲህ ወደ እናንተ ልናቀርብ ችለና በዚህ ቢዝነስ ለመሰማራት አሳባችሁ ለሆነ ይህንን ማሽንም ለመግዛት ስለምታስቡ በተቀመጠው ስልክ ቁጥር በመደወል ይህንን ማሽን ማግኘት ትችላላችሁ። እያለን ፕሮግራማችንም በዚሁ አጠቃለን። አብራችን ስለቆያችሁ በድጋሚ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃ ወደ እናንተ ስናደርስ ቦታው ድረስ በመሄድ እውነተኛውን መረጃ በመቃኘት ነው እና እኛንም ማበረታታት እንዲ እንዲቻል ቻናላችንን ሰብስክራይብ ማድረግ አይረሳ። አብራችሁን ስለቆያችሁ በድጋሚ እያመሰገንን ይህን ጠቃሚ መረጃ ወደ እናንተ ሳደርስ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ነው አላብሮን ነበረ። አብራችን ስለቆያችሁ እናመሰግናለን።